ቱርካን ከሶመርና አጠቃላይ ከኮርማን ቤተሰብ ጋር የነበራት ህይወት በቃኝ ብላ በራሷ በሁለት እግሮቿ ለመቆም እየሞከረች ባለበት ሰዓት ላይ እችን አጋጣሚ እየጠቀመችባት ሩቻል ነበረች። ሩቻል እንደውም ቱርካን ሙሉ ለሙሉ ከሶመር ህይወት እንድትወጣላት፣ ቱርካንም ፈጥና ቶሎ ብላ ሶመርን እንድትፈታው በራሷ ሀሳብ እያመጣች ነበረም፣ ሄዳ ወዲያው ነበር ወረቀቱን የሰጠቻት ቱርካንን ፍጠኝ እያለቻት ነው ምንም ነገር እንደማታገኝም ዝታ አባታለች። ቱርካን የያዘችውን ይዛ ማርገዟን ደብቃ ለቀናት ብትቆይም ነገ ነገር ግን ዛሬ ማታ ለሶመር ልንገረው ብላ ወሰነች። ከዛ በኋላ ማታ በተደጋጋሚ ደወለችለት። ስትደውልለት አንሳም። ሲጀመር እሱ ስልኩ የነበረው ከሚኔ አጠገብ ነበረ። ሚኔ ቱርካን ስትደውል እየዘጋችው ነበር ጆሮዋ ላይ። ከዛ በኋላ ቢጨንቃት ቴክስት ላከች። አሁንም ሚኔ እንደ ሶመሮና ቴክስ ስታወራን ነበረ። በመጨረሻም ቱርካን ማርገዟን እየተናገረችው። ማርገዟን ስትናገር ሚኔ ፊቷ ላይ ከባድ የሆነ ድነጋጤ ይታያል። በጣም ፈራች። ነገር ግን ቱርካን እንደ ሶመር አልመለሰልኝም ብላ ተማረረች፣ ተናደደች። በቃ ትቶኛል የኔ ነገር አበቃለ ብላ ስሯ ልትሰራ ደግሞ በጠዋት መጣች። ከዛም በኋላ አንዳንድ ነገሮችን እያስተካከለች እያለ ድንገት ጋዜጣ ተመለከተች። የሶመርና የሚኒ ትላንትና ማታ ሆስፒታል እየመጡ ፎቶ ተነስተው ከዛ በኋላ ሶመር የተናገረውን ነገር በሙሉ ጽፈው ነበረ። ይህን ስትመለከት ተናደደች። ሶመር ደግሞ ከሳልቹክ ጋር ነበረ። እሷ ከምትሰራበት ካፌ አካባቢ መኪና ውስጥ ተቀምጠዋል። ሳልቹክ እዚህ ነው እንዲህ የምትሰራው እያሉ ነበር። ወንድሜ እዚህ ነበር የገባችው አለው። እንዴት እዚህ መታ ትሰራለች ብሎ እየጠየቀው ነበረ። በጣም ተናዶ ግራ ገብተውት፣ በአንድ በኩል ደግሞ ቱርካ ጋዜጣውን አይታ ስትረበሽ እየተመለከተው አስተናጋጁ እንዲሁም ተቆጣጣሪው በቃ ዛሬ ረፍት አርጊ አላት። ከዛ እሷ እሺ መጣሁኝ ብላ ጋዜጣውን እንዳያዘ ስትወጣ ድንገት ሶመር መጣ። ቱርካን! ብሎ እያስቆማል ነበረ። እዚህ ደግሞ ምን ልታረግ መጣለች? ቱርካን፣ ምን እያረግሽ ነው ያለሽው? ቱርካን ይኸውልሽ፣ አሁንም ቢሆን ንቺ ነገር ይመለከተኛል። አሁንም ቢሆን ኮርማን የሚለውን ስም እስከተሰከምሽ ድረስ ይኸውልሽ የፈለግሽውን ነገር ማድረግ መወሰናች እያላን ነው እንደዚህ ሲላት፣ ነገር ግን እሷ ይህ ሳይተዋል ብላ ጋዜጣውን ሰጠችው። ጋዜጣውን አነበበው። ሁሉም ነገር እንደሚታዩ አይደለም እዚህ ላይ ሁሉም ነገር እንደምታስብ አይደለም አላት። ተመልከት መጀመሪያ ይህን ነገር አጽደና እኔ ጋ ትመጣለ አለችው። ሲጀመር ቱርካን እኔ ከጠየቁች ጥያቄ ጋር ምንም ይገናኝ ነገር የለውም እኔ ጠየኩሽ ሌላ ምትመልሽልኝ ሌላ ሌላ ይላታል። እጇን ይዘው ልቀቀኝ እያለችው ነበረ። እሄዳለሁ ስትለው አለቅሽም፣ ቱርካን አለቅሽም፣ አሁንም ቢሆን ነገሮችን ቦታ ቦታቸው ማስያዝ አለብን ይውልሽ እያላት ሲታገላል ነበረ። ድንገት ሳልችል መጣ። ሶመር ሶመር ሶመር ረሰው እያየን ነው እያሉ ነበረ። ልቀቀኝ ወንድሜ፣ ልቀቀኝ፣ አለቃትም እያለ እጇን ይዘው ነበረ። ሶመር ልቀቀኝ ብያለሁ ብላ እሷ ትታገላለች። ነገር ግን ሳልችል ወንድሜ ልቀቃት ብለ አስለቀቀው። ከዛ እሷ እየደች ነበረ። አታመልከቷት እንግዲህ ሁሉ ነገር በራሷ እንደምታደረገውን ስታስመስል እያል ነበር። ተናደው እሷ ትታው ሄደች። እንከታተላት፣ እንከታተላት ይለዋል። መኪና ውስጥ ገቡ። በሌላ በኩል እንዲሁም ሩቻል ተማክረው ወደ ቤት መጥተዋል። አሁን ዳሪያ ሁሉን ነገር እንደተወችው መስላ ፊት ለፊት ተቀምጣለች። ነገር ግን ሩቻል ቃል ገብታለታለች። አሁን ሩቻል እንግዲህ ልጆች ናቸው። ዳሪያም ገና ልጅ ናት፣ ወጣት ናት። ብዙ ስህተት ልትሰራት ትችላለች፣ ግን በመጨረሻም ስህተቷ ገብቷት ተመልሳለች ብላ ተናገረች። ሩቻል ሳድቅ፣ እንዲሁም ነስሪን በዚህ ሁኔታ ቢደሰጡ፣ ነገር ግን ዳሪያ ሰሞኑን ስታረጋቸው የነበሩ ነገሮች ልባቸውን ሰብሯቸው ነበረ። እንግዲህ እንደዚህ ነገር ይቅር ለማለት በጣም ከባድ ነው። ሩቻል አስቸጋሪ ነው የሚሆነው። ሰሞኑን ዳሪያ ስታረግ የነበረው ነገር በሙሉ በጣም ከባድ ነው አስከፊ ነገር ነው ስትል ነበር። ሳድቅም ቢሆን እንደኔ እንደኔ ማለት መመለሷ ትልቅ ነገር ቢሆንም ቢጠቅመንም ነገር ግን በጣም አስቸጋሪ ነው እያለ ነበረ። እንግዲህ ምን ማለት ይቻላል? እንግዲህ እኔ ከዚህ በኋላ እንዴት ነው የማምናት? እንዴት ነው አምኛት ወደ ሌላ ከተማ ወደ ኢዝሚር ትምህርቷን እንድትከታተል ማድረገው ስትል እነስሪን፣ እባክሽ፣ እባክሽ ልጆች ልጆች እኮ ናቸው በቃ ልናምናቸው ይገባል። ካላመናቸው እንዲኖ ችግሮቻችንን መፍታት የምንችለው ይህ እኮ እንደውም ነገሮችን ለማስቀጠል ጥሩ ድልና ጥሩ አጋጣሚ ነው እያለች ነበር ሩቻል። አዎ ልጆቻችንንማ እናምናቸው ነበረ። እንደውም እኛ ከብዙ ቤተሰቦች የምንለየው ልጆቻችንን በደንብ ነው የምሰማው። ምንም ቢሉ እንሰማቸዋለ። ይሄ ግን በጣም በዛ በዛ ሲል ነበር አቶ ሳድቅ ኧረ እንደዚያ ይባልም እንዲህ ዳሪያ እኮ በጣም ተጸጽታለች ይኸው እያት እስኪ ተመልከታት ታዲያ ባትጸጸት ኖሮ ለምን ተመጣለች ይቅርታ ለመጠየቅ ከሆነ የመጣቸው ስትል ድንገት ነስሪን ቀለበትሽን አውልቂ አለቻት ዳሪያ ደነገጠች ዳሪያ ታገለች ዳሪያ ማውለቅ አልፈለገችም ነገር ግን ነስሪን አውልቂ እያለቻት ወዲያው ነበረ እሷ ዞር ብላ ሩቻልን ያየቻት ሩቻል ባይኗ ምልክት አውልቂው እያለቻት ነበረ ባይኗ ምልክት እሺ በይ እያለቻት ነበረ ከዛ ዳሪያ ቀለበቱን አወለቀችው ከወለቀችው በኋላ ሂጅ ወደ ክፍልሽ አለቻት ዳሪያንም ዞር ብላ ያየችው ሩቻልን ነበር። ሩቻል አዎ ጊቢ እያለቻት ነው። ከዛ በኋላ አሁን ሩቻል ለሙስጠፋ ጠበቃውን ትከራከርለች ጀመረ። ሙስጠፋውንን ለመናገር መጥፎ አላማ የለው ወይዘሮ ነስሪን፣ አዎ ሙስጠፋ በቃ እንደምታስብ አይነሱ አይደለም ትላታለች። ነገር ግን አሁንም ነስሪና ሳደቅ በዚህ ደስተኛ አይደሉም። ሩቻል ምንም ብትል፣ ምንም ብትናገር፣ ነገር ግን እያዳመጧት አልነበረም። ተረጋጉ እያለቻቸው ነበረም ዳሪያ ወደ ክፍሏ መጣች። ዶኖሽ ተናዳባታለች። ለመጨረሻ ጊዜ ሰጥ ዳሪያ ዶኖሽን ሸውዳን ነበረ ለ30 ደቂቃ አየር ልውሰድ እመለሳለሁ ብላት ወታ ነበረ። በዛው እልም ያለቻው አሁን ዶኖሽ ተናድጄብሻለሁ እያለቻ ነው። ዶኖሽ አንቺ ለራስሽ ብቻ ነው የምታስብ፣ ለራስሽ ፍቅር ብቻ እኔ ድንጋይ ነኝ እንዴ እኔ ማፍቀር አልችልም ስትላን ነበረ። እኔ ወጣኝ አታፍቅሪ ያልኩኝ ነገር ግን ሸውደሽኛል። በጣም ነው ያናደርሽኝ እያለቻ ነበር። ዶኖሽ በቃ ካቅሜ በላይ ሆኖብኝ ነው እያለቻ ነበር። ዶኖሽ ተበሳሽታለች። ዳሪያ እኔ እንደዚህ ነገር ካንቺ አልጠብቅም። በጣም ማይመስል ነገር ውስጥ እየገባሽ ነው ያለሽው አለቻ። ይኸውልሽ አሁንም ቢሆን ጸጽቶኝ ምናምን ከመስጠፋጋ ቻላይቼ ምናን የመጣው እንዳይመስልሽ ወይዘሮ ሩቻል ቃሏን ስለሰጠችኝ ነው አለቻት። የምን ቃል ብላ ዶሮች ደንግጣ እያዳመጠቻ ነው። ዳሪያ የተፈጠረው ነገር ትነግራታለች። በአንድ በኩል ሙስጠፋ ወደ ቤት መጣ። እናቱ ቤት ሲመጣ ልጄ ተመለሰልኝ ብላ እየተደሰተች ነበረ። ሴቪ ላይ ተቀበለችው። ነገር ግን እሱ እማዬ ዝም ብለሽ አትደሰች እንደዚህ እኔ የተመለስኩት ሩቻል ቃል ስለገባችልኝ ነው። ለእኔና ለዳሪያ ነገሮች ትንሽ ይረጋጉ፣ አባትም ይዳን፣ ትንሽ የጤና ሁኔታ ሲሻሻል፣ እንደገና ደግሞ ነገሮች ትንሽ ሲስተካከሉ በቃ ሄደን እሷን እንጠይቃታለን ስላለችኝ ነው ብሎ ሲናገር፣ ሴቪ ላይ አበደች እሷ ማናት ልክ እንደናት ሆና ልጅን እንደዚህ የምታረገው እያለች ትቆጣ ጀመረ። እማዬ አንቺ እኔን በብዙ መንገድ መደገፍ ትች ነበረ። በተለይ ደግሞ ከዳሪያ ጋር ባለኝ ግንኙነት ይሄን ሁሉ ማድረግ እየቻልሽ አንቺ ግን እምቢ ያልሽ በጣም ነገረመኝ። እኔና ዳሪያ ላይ ብዙ ነገር ስታደረጊ ነበረ። እኔ ደግሞ ይህን አልፈልግም። ቢያንስ ሩቻል ቢያንስ ከኔ ጎንናት ቢያንስ ይህን ትደግፈኛለች አንቺ ስትቃወምኝ እያላን ነበረ። ሴቪሌ ተናደደች። ይህ ሁሉ ነገር የሩቻል ጨዋታ እንደሆነ አርጋ ነበር የምታስበው። ሩቻል የእሱን ልብ ለማሸነፍና ሴቪሌን ለመበቀል አላማ እንዳላት አርጋ አሰበችው። እማየልሽ የምታደረዩ ነገር እኔና እሷ እንድንጋባ ፕሮሰሱን ይጨምረዋል እንጂ በጨራሽ አይቀንሰውም ብሏት ተናዶባት ወጣ ሲቪ ላይ ቁጭ ብላ ታለቅሳለች ቱርካን ገንዘብ ቸግሯታል ጠበቃ ደግሞ ያስፈልጋታል ሩቻ ለጠበቃ እንኳን የሚሆን ገንዘብ አልሰጥቻት ጠበቃም አልቀጠረችላት ቱርካን በራሷ መንገድ ብቻ እንድጨርሰው ነበረ ያስገደደቻት ይጠይቀቻት አሁን እሷ ጌጣጌጥ መሸጫ መጣች ያላትን ነገር ልሸጥ ከዛም በኋላ ጌጣጌጥ ሻጩ ይህ እንግዲህ ብዙ አይወጣም አላት ችግር የለም የሆነውን ስጠኝ አለችው ከዛ ሱ እየለካ ገንዘብ ሊከፍላን ነው ሰመር ድንገት መጣ በርቀት እያየ ነበረ አሁን ሩቻል እነ ነስሪን ቤት መታለች። ሁለቱም ተቀምጠው እያወሩ ነበረ። ያው እንግዲህ አንደኛው ልጅሽ ልትዳሯ ልትፈታ ነው፣ አንደኛዋ ደግሞ እየሄደች እየሸሸች ነው፣ ሌላ ወንድ ልታገባ። ከባዱ ነስሪን ችግርሽ እንረዳለሁ እያለቻን ነው። ሩቻል የቱርካንን ነገር አንዴ እንደወሰነችው ነስሪን እየገባን ነበረ። አሁን እንግዲህ ልጆች ናቸው፣ ልጆች ደግሞ ስህተት ይሰራሉ ስትል ነበረ። ቱርካን ግን እኮ ትልቅ ሴት ናት። ቱርካን መቼስ ባለተዳሮና ስህተት ትሰራለች ተብሎ አይጠበቅም ስትላን ነበረ። ምንስ ቢሆን እንዴ ሩቻል፣ ምንሆንሽ ነው? ሰዎች አርለ እንዴ፣ ይሄ ጊዜ ከባድ ጊዜ እኮ ነው። በየጊዜው ስህተት እንሰራለን እንዴ ሩቻል። እንዳዱሽ ልትከራ ነው እንዴ አንቺስ? ብትኝ ዶንሽ የቀረጸችውን ቪዲዮ እኮ አይቼዋለሁ እኮ። በእርግጥ አንቺ ያ ካሜራ ሲቀርጽሽ ላታቂ ትችያለሽ፣ ነገር ግን ባለፈው ከዶንሽ ጋር ቪዲዮን አየ ነው፣ በጣም ነበር የነገጥኩት። ባላት ከሚባል ምናምን ሰው ጋር ስታወሪ ነበረ፣ እንዲመጣ ስታረጊ ነበረ። ኦዛርን ትንሽ ዋጋ እንዲከፍል ያደረግሽ አንችነሽ ልበል አለቻት። ደነገጠች፣ ምሮ መታወሪ ውስጥ አልነበረ። አዎ ያ ሰው ኦዛር መቶ እንዲ እንዲያደረግ ያደረግሽ አንችነሽ እንዴ? አለቻት ሩቻል ደነገጠች። ሩቻል ተንቀጠቀጠች። እንዴ እንዴት ብዬ እንዴት ብዬ እኔ? ይኸውልሽ ያን ሰው የጠራሁት ሴቪሌን እንዲያረጋጋልኝ ነው፣ ሴቪሌን እንዲወስድ አልነበረ። እንዴ እንዴት ብዬ ነው የባለቤቴን ህይወት አደጋ ላይ የምጠላው እንዴ? ምን እያልሽን ያለሽው ብላ፣ ሩቻል ነስሪንን ትጠይቃል ጀመረ። አዎ እሱን እኮ ነው የምለሽ። በቃ ድንገት አንዳንድ ጊዜ የሚፈጠሩ ስህተቶች ምን አይነት መዘዝና ጣጣ ይዘው እንደሚመጡ አላውቅም። ይሄ እንግዲህ ያው ሆን ብለ የምናደረገው ነገር አይደለም፣ ድንገት የሚሆን ነገር ነው። ሁሉንም ነገር እንደዛ እንድትረጁ ፈልጌ ነው ትላታለች ሩቻል። ግን ደንግጣለች። ብትችል ቪዲዮ ልትቀበላት ነው በአንድ በኩል ሶመር አሁንም ቢሆን ቱርካንን እየተከተላን ነው። በመጨረሻም የሆነ ቢሮ መጣች። ጠበቃ ያለበት ቢሮ ገብታ ቀረች። ሶመር ተማሮ እየጠበቀ ነበረ። ከሪቄዎች በኋላ ወጣች። ስትወጣ ወደ እሷ ቀረበ። ቱርካን ከየት እየመጣች ነው? አቤት አቤት፣ ፍጥነት ሁሉ ነገር አመቻችተሹ ነበረ። ሁሉ ነገር አሰበሽበት ነበረ። የሚገርም ነው አላት። ምንድን ነው የኔን ስም ተሸክመሽ እንደፈለግሽ መንቀሳቀሳችም ስትላል ነበረ። በመጨረሻም ልንላቀቅ ነው እያለችው ነበረ። ወረቀቱን አሳየችው፣ ተናደደ። ስታሰቢበት ነበር ማለት ረዥም ጊዜ አላት። እንደፈለግ ካሰብሽ ከዚህ በኋላ አይመለከተኝም። ይሁለ አንተ ከል ልጄና ከዚ ሴት ጋር ደስተኛ መሆን ትችላለ። ህይወተ መርጣ ሌራስ ጉዳይ እኔም ከልጄ ጋር ደስተኛ ይሆናለሁ አለችው። ልጄ የምልች ቱርካ ምን እያልሽ ነው አላት። ከልጄ ጋር አብሬ ይኖራለሁ በደስታ አንተ ባትቀበለው እኔ ይቀበላለሁ፣ ምንም እንዳታስብ አለችው። ቱርካ ምንም እየገባኝ አይደለም እያለ ነበር። ምንድነው እንደ አዲስ የምትሰማኝ ታውቃለህ አለችው። ምንም አውቀው ነገር የለም ቱርካ፣ የተማትጅም ለምንድ ነው ስለዚህ፣ እንደ ምን እየጠበቅሽ ነበር? ምን ረው ምታስብ? እስኪ ንገርኝ ብሎ ጠየቃት። ከዛ ትላንትና አታነሳም አለችው። ስልኬ ስልኬን እኔ አልነበረም እያለ ነበረ። ቴክስትም ሳረግለ ስታወራይ ነበረ ግን ነገርኩ እንዳረገዝኩኝ ስነግረ ዝም አልከኝ አለችው። ከዛ እሱ ምን እኔን አለም አላነበብኩም እንደዚህ የሚል ከአንቺ ጋርም አላወራም እያለ ነበር። ስልክን አምጣው አለችው። ሲያየው እንዳለ ቴክስቱ የለም፣ ጠፍተዋል። ከዛ በኋላ ትርካን አሳየችው ከእሷ ስልክ የተላከውን ደነገጠ። ከሆነ ሰው ጋር ነበርክ ማለት ነው። አያገባኝም እንደፈለግኩ። ከዚህ በኋላ ግን በደሜ ጣልቃ እንዳገባሽ ሁሉን ነገር እንበዚሁ መንገድ እንፈተዋለን። እንደፈለክ ሄደ። ጋዜጣም ከሚኔ ጋር ሄደ ኢንተርቪው ማድረግ ትችላለህ። አይመለከተኝም አለችው። ይኸውልሽ በዛን ሰዓት ኪራዝ ታማ ነበረ። በጣም ተተኮስ ነበረ። ተናድጄ ነበር። በቃ አናደሽኝ ነበረ በንግዴ ነበር እንደዚ ያልኩት፣ ከልብ አይደለም። እባክሽ ቱርካናውን የሚያስደስተው ዜና ነገር እባክሽ እባክሽ እያላ ነበረ። ምን አለ ሌላ እስኪ ምን አለ ቶይም? በቃ ብላው ትታ ሄደች። አሁንም ሶመር እየተከተላን ነው። በሌላ በኩል ነስሪን እንዲሁም ሩቻል እስከ በረ ድረስ አብረው እየመጡ ናቸው። ነስሪን ሩቻልን እየሸኘች አልነበረም። ከዛ ባላ ሩቻል ቪዲዮን ስጭኝ አለቻት። ቴፑን ስጭኝ ስትላት፣ ነገር ግን ነስሪ ውይ ራሴን አሞኛል፣ አሁን የት እንዳረኩት ራሱ አላውቅም ስትል ነበረ። ጥሩሽ የሆነ ሰው እጅ ውስጥ እንዳይገባ ጠብቂው አለቻት። ከዛ ባላ ሩቻል ሄደች። ነስሪን ቆም ብላ ታስባለች። በአንድ በኩል ቱርካን ታክሲ ውስጥ ናት። ታክሲ ውስጥ ሆና የፍቹ ማመልከቻ ወረቀቱን እያነበበች ድንገት ሶመር መጣ። መኪና ውስጥ ሆኖ ሾፌሩን አቆመው እያሉ ነበረ። እሷ ደግሞ እንዳታቋሞ ትለዋለች። አሁንም እሽቅድድሙ ቀጠለ። በሌላ በኩል ሴቪ ላይ ሙስጠፋ ሁሉንም ነገር ከነገራ በኋላ ከሩቻል ጋር ልትጣላ ቤቷ መጣች። ገና ከበር እየጮች ነበር የምትገባው። ኦዛር ያስቆማታል። ኦዛር ይቅርታ አድርግልኝ፣ አንተን ሰላም ለመረበሻ ላይ መጣት፣ ነገር ግን ሩቻል እያረገች ያለችው ነገር ትክክል አይደለም። ማን ስልጣን ሰጣት የልጅ ቤት ውስጥ አልቃ እየገባች የምትፈተፍተው? ስትላል ነበረ። ድንገት ሩቻል እየመጣች ነው። ምክንያቱም አንቺ ስገፊያቸው ነበር፣ እኔ ደግሞ ደገፍኳቸው። የአረል እንዴ እናትነት ብላ ሩቻል እየገባች ነበረ። ሩቻል እና ኦዛር ሴቪላ ተነሱባት። ሴቪላ ምንም ራሷን መከላከል እንዳትችል እየተከታተሉ አፏፏን እያሏን ነበረ። ከዛ በኋላ እሾን ከዚህ ውጪ እያላን ነበር። ኦዛር ሴቪላ እንደዚህ ተዋርዳ ከቤታቸው እየወጣቸው ነበረ። ኦዛር ይከተላታል። ሊያናገራት በርጋ ሆኖ ይጨቃጨቃሉ። ሩቻል በርጋ ቆማ እያየቻቸው ነው። ኦዛር ሩቻል መስማት የምትፈልገው ነገር እየተናገረ ያለው በጣም ነበር ደስ እያላት የነበረው ሴቪላ አትበጥብጭ እያላን ነበረ። ይኸውልሽ ሩቻል ሚስቴ ናት ህጋዊ ሚስቴ ናት። ሴቪላን ባክሽ አትረብሽ። ከዚህ በኋላ በዚህ መንገድ ከዚህ በኋላ ወደዚህ ቤት እንዳመጪ እያላን ነበረ። ሴቪሌ ደግሞ የምትፈልገው ዳሪያ ጭራሽ ከሙስጠፋ እንድትርቅ ነው። በዚህ መንገድ እንዲህ ብላ ስትናገር ኦዛር ባንድ በኩል እሱን አብረን እናያለን እያላን ነው። ኦዛርም ቢሆን ቀስ በቀስ ሴቪሌ ላይ እየተቀየረባት እየመጣ ነው። ሴቪሌ በአንቺ ምክንያት እኮ ቤተሰብ እየተበታተነ ነው። ይገባሻል? ተመልከቺ፣ ሶመር ቱርካንን ሊፈታት የደረሰው በአንቺ ምክንያት ነው። አሁንም ቢሆን ከቱርካን የነበረሽን ግንኙነት ስላላቆምሽ አላት። ደንግጣ ይድች ነበረ። ቱርካን ስራ ቦታ መጣች። ከእሳት ስራዋን ልትሰራ ስትመጣ ከዛ እሷን የቀጠራት ሰው ዛሬ ረፍት አርጊ አላት። እሷ ግን ሰራለ እያለች ነው። ሶመር ተከትሏን መጣ ለማድረግ የጨቃጨቃለው ከዛ በኋላ ስለ ልጁ ማውራት አለብን፣ እያላት ሶመር እየተጨቃጨቃን ነበረ። የተማለ ደግሞ ይሄ ስራ ቦታዬ ነው ዞር በልልኝ አለችው። ስራዋን አስከብራ መኖር እንደምትፈልግ ስትናገር፣ ሶመር በአንድ በኩል ተናዶ ትቷት ሄደ። ከዛ ስራውን ይቀጥራ አሰው ባክሽ ቱርካን ምናልባት አልባት ከዚህ በኋላ እንደዚህ የሚቀጥር ከሆነ ቢቀርብሽ ይሻላል አላት። እሷ ግን ስራ ስራለው እያለች ነው። እኔ እኮ የኩርማን ቤት ቤተሰብ ልጅ አልመሰልሽ ነበረ፣ ነገር ግን አሁን ልንቸገር እንችላለን። እኔም ደግሞ ገበያ ማጣት አልፈልግም። የሬስቶራንቱ ሰላም እድር እንዲደረበሽ አልፈልግም እያላ ነው። እሷ ግን ልፈታው ነው እኔ የካላንደር ልጅ ነኝ የሳድ ካላንደር ልጅ ነኝ፣ በቃ አፈታው አለው ነው ችግ ችግር የለም አለችው። እንዲህ አብረው እየወራሽ ድንገት የሆነ አስተናጋጅ መጣ። አለቃ ኧረ ሽንት ቤቱ ቆሽሿል መጸዳት አለበት እያለው ነበረ። ከዛ ቱርካን እኔ እጸዳዋለሁ ብላ ልብሷን ቀይራ ወደ ውስጥ ገባች። አሰሯ ዝም ብሎ እያያን ነበረ። ሶመር በሌላ በኩል ከሳልቹ ጋር እያወራ ነበረ። ታዲያ ሚኒናታ ቴክስቱን ያጠፋችሁ እያለው ነበረ። አዎ እሷ ናት፣ እርግጠኛ ኔ ትክዳለች። እስኪ ልደወለላት ብሎ ደወለላት። ሚኒ ሲደወለላት ሄሎ፣ ሚኒ ትናንትና ስልክ ያጠገብ ምን ስታደርጊ ነበረ አላት። ሶመር ምን እያልክ ነው ያለው ምን አደርጋለሁ ኔ እያለችው ነበረ። አዎ ሲደወለልኝ ነበር፣ ቴክስትም ሲላክልኝ ነበረ። ቴክስት ላይ አንቺ ስታወሪ ነበረ አላት። ኧረ ሶመር እንዴትን ስ ጠረጠረኛ ለምነካ እያለችው ነበር ኢንጊን ያዳምጣል ኢንጊን የሚኔ ባህሪ እሷን ካወቃት ቀን ጀምሮ እያስከፋው ነው የሰሞኑ ደግሞ ብሰዋል ሚኔ አሁን ራሷን እየተከላከለች ነው ነገር ግን ኢንጊን እየጠረጠራን ነበረ ከዛም በኋላ እሷ ሶመር ለምን ሌግን ሁል ጊዜ ቶገ የምትለው ለምን ሁልጊዜ ጊዜ ነው የምጠረጥረኝ ለማንኛውም እኔና ኢንጊን እንደ አዲስ ህይወት እየጀመርን ነው አዎ እኔና እሱ አብረን መሆን ጀምረናል አለችው ብቻ እንደዛ ከሆነ ልጄን ታመጫለሽ ማለት ነው ችግር የለም ብሎ ስልኩን ዘጋው ከዛ ስልኩ የተዘጋ በኋላ ሚኔ የሰማሁት ነገር እውነት ነው ወይስ ሰሳትቻለው ጆሮዬ ነው አላት አልተሳሳትክም ልክ ነህ ልክ ነህ ኢንጊን ማለቴ ን ማለት ትንሽ እኔ እናንተ ግንኙነት ውስጥ እንዳለን ብናስመስል ምን ትላለህ? ማለት ይጠቅመኛል ብዬ ነው፣ በማለት ተናገረች። ለምሮ የምታስመስዪው ምንድን ነው? የማስመሰል ኬን የመጣው በጣም ያስጠላል እኮ፣ በጣም ነው የሚቀፈው፣ በጣም ይደብራል። እኔና አንቺ በዚህ ሁኔታ አልተስማማንም። እኔ አንቺ አሻንጉሊት አይደለም፣ ማንም የማንም አሻንጉሊት አይደለም። ለምን ደስ ታደርጊያለሽ እንዴ? ሚኔ እኔ እኮ እንደ አዲስ ህይወትን ለመጀመር የኋላውን ረስተሽ ወደፊት ለማሰብ የምትፈልግ ይመስሎኝ እኮ ነበረ፣ ሰለፋይ ነበረው። ግን አንቺ አትቀየሪም። አንቺ የሚያስፈልግሽ ሐኪም ነው። ለአንቺ ሳይሆን ለልጅሽ ሲባል በዚህ ከቀጣሽ ልጅሽ እንዴት እንደምትሆን ሳስበው ይከብደኛል። በይ በይ እዛው እዛው ባለሽበት ብሏት ሊወጣ ነው። እሷ ግን ቆይ አንዴ እያለችው ትቷት ወጣ ስታ ማረር ነበረ። በሌላ በኩል ነስሬ ዳሪያ የምታ የመከረቻት ነው። ዳሪያ ምን እንዳቀረችላት ነስሬን አታውቅም። ነገር ግን ነስሬ መጀመሪያ ትምህርትሽን ጨርሽና ዲግሪ ኪያሽ፣ በኋላ ቢያንስ ራስሽን ስትቺ ታገቢዋለሽ እያለች አልነበረም። ከዛም በኋላ አሁን አባቷ መተ ይቅርታን ጠይቀው እያደረገች ነው። አሁንም ቢሆን ቤተሰቧ ዳሪያ ከሩቻል ጋር ምን ምን እንደተማከረች አያውቁም። አሁንም ቢሆን ቱርካን ያንሽን ተቤት እያጸዳች ነው። ሶመር በአንድ በኩል ሳልቹክን እየላከው ነበረ። አሁን ተባረር እያለ ሳልቹክ በቀጥታ ለሬስቶራንቱ አለቃ እየደወለ ነው። ሳድቅ ድንገት ጋዜጣውን አየው ነው ወደ ሶመር ደቡል ሄሎ፣ ሶመር አንተ፣ ቆይ ለምድሮ ስለ ልጅ እንደዚህ አጸያፊ ነገር የምትናገረው? እስክትፋቱ ድረስ መጠበቅ መታገዝ ከበደ እንዴ? እንዴት ነው ከሚኒ ጋ ሆነ እንደዚህ ነገር የምትናገረው? እያላው እየተጣሉ በስልክ እንዲህ ሲያወሩ፣ በአንድ በኩል ቱርካን ስራውን ማቋረጥ እንዳለባት እየተነገራን ነው። ቱርካን አለቋን ትለምነው ጀመረ። ሴት ልጅ አለች እና ሴት ልጅ እንደዚህ በተቸገረችበት ሳል የተተዋታለ እያለችው ብዙ ተለማመጠችው። ከዛ አለቄን እስካናገረው ድረስ ሞክሪ፣ ትንሽ ጊዜ ሰጥሻለው እያላን ነበረም። አሁን እሷ ስራን መስራቷን ቀጠለች። በአንድ በኩል ዳሪያና ዶኖሽ በቀጥታ ወጥተዋል። ከቤት ከቤት ወጥተው ሄደዋል። በድንገት ያመጣችው ሴቪላይ ናት። ሴቪሌ ስትመጣ ለነስሪን የተፈጠረውን ነገር ነገረቻት። ለምድሮችን ልጅ ማታሳረፊያት እያለች ነበረ። ነስሪን መጀመሪያ ያልገባት ነገር ግን ሴቪላይ እንዴት እሩቻል በቀጥታ ከነዳሪ ዳሪያ ጋር ተማክራ ቀስ ብላ ቤት እንዳመጣቻትና ምን ቃል እንደገባችላት በሙሉ ነገረቻት። ነስሪን ይህን ስሰማ በጣም ተናደደች። እንዴት እሩቻል በቤተሰብ ህይወት ገብታ የልጅ ህይወት ሲበላሽ ትፈቅዳለች ብላ ተናዳ ልትደውልላት ነው።